ሶ ዛሬ ምን ተገኝቶ አንዴ ፍቅር

ሰላም ሰላም፣ ውድ ነው የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን፣ እናንተም በእያላችሁ በሰላማችሁ ብዝት በልኝ። እንዴት ናችሁ? እንግዲህ ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። እንደሚታወቀው እኔና ማርክ ብዙ ነገሮችን ተባብለናል እና ብዙ ነገር ውስጥም ገብተናል፣ ኢቨን እስከ ማሳሰር ደረጃ እኔም ብዙ ነገር እስከማድረግ ደረጃ ደርሰናል። በእርግጥ እኔና ማርቆስ እንደዚህ ምን ደራረግ ልጆች አልነበርንም ምክንያቱም ብዙ ነገሮችን ያሳለፍን ልጆች ነን። ከቡታጀራ ጀምሮ እኔና እሱ ብዙ ነገሮችን አሳልፈናል። ዛሬ ላይ ግን ነገሮች ተቀያይረው እሱም በእኔ ላይ ተነሷል፣ እኔም በሱ ላይ ተነስቻለሁ። እንደዛ መሆን አልነበረበትም፣ መሆንም የለበትም። አንዳንዴ ቁም ብለን ማሰብ አለብን። ማታ ነበር እያሰብኩት የነበረው ነገሮች ሁሉ ሳይው ይናላ የልጅነት ሆነ ሁለታችንም እንመላለሳለን እሱም በህል ተነስቶ ማየን ነገር ያደርጋል እኔም በህል ተነስቼ ማዮን ነገር አደርጋለሁና እንደዛ ደግሞ መሆን ስለሌለበት ሁሉም ነገር መቋጨት ስላለበት ዛሬ ለትልቅ ዓላማ ነው ወደ እናንተ የመጣሁላችሁ። እንደሌላው ቀን ልጨቃጨቅም ሆነ የሆነ ነገር ሾውም ልፈጥር አልመጣሁኝም። በጣም በጥሩ ሐሳብና በሚደገፍ ሀሳብ ብሎ ወደ እናንተ ተመልሼላችሁ የመጣሁት ቪዛንም ማርክንም ቅጥሬያችኋለሁ። ባለፈው እለት ገና እንደመጣሁ ከቦታ ጀራ እንደመጣሁ ለማስታረቅ ሞክሬ ነበር። እናንተም ሊዱን አይታችሁታል ብዬ አስባለሁና የዛኔ ትንሽ ተጋጭተዋል ያለው ነው ይገኛል ያሰብኩት ቀላል አርጌ ለማስታረቅ። ከዛ በኋላ እኔም ብዙ ማይሆን ነገሮች ተፈጥረዋል። በጣም የሚደብሩ ነገሮች ተፈጥረዋል። በእርግጥ እንዲፈጠሩ ፈልገን ያደረግነው ነገር ስትሆኑ ለዛ ነው እኔም ማርክም እያደረግን የነበር ነው እና ዛሬ ቤተሰቦች ቤዛ ትንሽ ማየን ውስጥ እየገባች ነው። ማርክ እንደዛ ሲሆን ስታየው ከሴት ጋር ሲሆን ስታየው ይሆን ነገር ውስጥ ምናምን ስታየው ማርክ የውስጡን አናቅም ግን ውጭ ላይ እያደረገ ያለው ነገር ትንሽ ቢደብር ነገር ነው። ምክንያቱም ከራሷ ከፎቶ ያለችው ልጅ ጋር ከእሷ ጋር መምጣት በጣም የሚደብር እና የሚያስጠላ ነገር ነው። ቤዛ በጣም ልቧ ተሰብሯል። ስላቸው የማይሆን ስሜት እየተሰማት ነው። ትናንትና ተገናኝተን ነበርና በጣም የማይሆን ስሜት እየተሰማት ነው። እኔ ደግሞ እንደዚህ እንድትሆን አልፈልግም። በቻልኩት አቅም እሷን ማስደሰት እና ከሷ ጋር መሆን ነው የምፈልገውና ውድ ፋሚሊዎች እንግዲህ እሷንም ጠርቻታለሁ ማርክንም ጠርቻለሁ። ቢያንስ የዛሬ የቻልኩትን እሞክራለሁ። በቃ መጫቃጫቁን ትተው ሁሉም ነገር ትተው አንድ ላይ እንዲሆኑ ነው የምፈልገው። ሁለቱ አንድ ላይ ሲሆኑ ነው የሚያምርባቸው። እሱም እሷም ከሌላ እሱም እንደዚያ አሁን ካመጣት ሴት ጋር ምናምን ምናምን ነገር አይመጣውም ደስ የማይል ነገር ነውና፣ ዛሬ እስቲ የቻልኩትን ነገር እሞክራለሁ፣ እንዲታረቁ እፈልጋለሁ። ያ እንደ ሽማግሌ መጀመሪያ ለማስታረቅ ነበር የመጣሁት፣ አሁንም ለማስታረቅ ዛሬ ተገኝቻለሁ። ከመሃላቸው ውጣ፣ በሰው ሕይወት አትግባ፣ አትበጥብጥ አንተ ይፍሬ ምናምን ምናምን እየሰደባችሁ ያላችሁ ሰዎች አላችሁ እየመከራችሁኝ ያላችሁ ሰዎች አላችሁ። ዛሬ ለሁላችሁ መልስ ነው የሚሆነው። በሰውየት አትገባላላችሁ። ደግሞ አው አሁን በኋላ አልገባም። ያው ዛሬ ሁሉም ነገር ጨርሼ ነው የሚሄደው። እነሱ ብቻ ይታረቁ። ከታረቁ አሁንም ቢሆን ማላቸው አልገባም። ምዬላቸው ቃል ገብቼላቸው ነው ከሁለቱም መውጣው፣ ግን ከታረቁ ነው ከአንድ ከሆኑ እንደ ድሯቸው አብሮ የሚቀጥሉ ከሆነ አሁንም ከነሱ ሕይወት አልገባም። ያው ይሄ ቃሌ ነው። እንደዚህ እነሱ ውስጥ መጀመሪያ ለማበጣበጥም ለማለያየትም አልመጣሁም። ሶ እንደዛ ደግሞ የሚሰማችሁ ሰዎች ካላችሁ አሁን እኔም እነሱ መታረቅ ነው የምፈልገው። ሶ የተፈጠረው ነገር ሁሉም ነገር ተፈጥሯል እና ለማስታረቂያ የቻልኩት ነገር ሞክራለሁ። ከታረቁልኝ፣ እሺ ብለው ከታረቁልኝ ከመሃላቸው ለመውጣት እኔ ዝግጁ ነኝ። የሰውን ህይወትም የመበጥበጥ ፍላጎትም የለኝም፣ እቅዱም የለኝም፣ የሆነ ነገር ምንም ነገር የለኝም። አንዳንድ ሰዎች እንደዛ የሚመስላችሁ ሰዎች አላችሁና እንደዛ ነገር ውስጥ ምንም ነገር የለኝም እና ዛሬ ግን የቻልኩትን ነገር እሞክራለሁ። ቤዛን ቀድሜ የጠራዋት እና እሷ እሺ ማለት አለባት። ምክንያቱም ማርክን አላገኘውም፣ ካሁን በኋላ ከማርክ ጋር መገናኘት አልፈልግም ምናምን ነገር እያለች ነበርና ዛሬ እሱ እንደጠራት አታቅም። ማርክም ቤዛ እንዳለች አቅም እና ሁለቱም እኔ እንደጠራቸው ብቻ ነው የሚያውቁት። ቤዛ እንደትኖረ ቤዛም ደግሞ ማርክ እንዳለ ምንም ነገር የምታቀው ነገር የለም። ብቻ የቻልኩትን ነገር ዛሬ እሞክራለሁ። ቢዚ መታለች። ዛሬ ደግሞ አምሮባት ነው የመጣችው። የኔ ቁንጆ እት እህት አለም መጪው

ቤተሰቦች እርቦታል። አሪፍ ኪል ስቅል ሰቀልት ነው እና ፀሐዩ ያስጠላል። በጋ ገባ አይደል የሚባለው። በጣም ነው የሚደብረው። ማታ ማታ ነፋሱ፣ ቀን ቀን ፀሐዩ አልቻልነውም እና ምንም ማድረግ አይቻልም። ያጋጠመው እና ማርያም ተጣልፌ ነው የመጣሁት ማለት ነው። የማደርገው ነገር ነበረኝ መምጣት ስራዬ ነው። የፈጠነ የመጫውቱላ አመሰግናለሁ፣ ስለመጣሽ እና ቤዝዬ ምን መሰለሽ ታውቂያለሽ፣ ለእናንተ ብዬሽ ነበር ከቡታጀራ እዚህ የመጣሁት። ቡታጀራ ለማስተካከል ነበር የሆነ ነገር የሄድኩት ከዛ ድረስ እዚህ መጣሁት። ታውቂያለሽ፣ ለእናንተ ብዬሽ ነው። እና የመጣሁበትም አላማ አልተሳካልንም። ገብቶሻል ብዬሽ አስባለሁ። እና ከዛም በኋላ ብዙ ነገሮች ተፈጥረዋል እኔና አንቺም ሆነ እኔና ማርክ ላይ ብቻ ብዙ በጣም ግጭት ተፈጥሯል። እሱን እስከ ማሳሰር ነው ደግሞ እሱ ላይ ማለት ነገር እስከ ማድረግ ደረጃ ብዙ ነገር ደርሰናልና ሳስበው ደግሞ ትናንትና ማታ በጣም እንቅልፍ ነስቶኝ እያሰብኩት የነበረ ነገርና አንዳንዴ ቀልድ መስሎ ነው የታዩ ነገሮች ነገ ላይ በጣም ዋጋ ያስከፍሉናልና፣ እንደዛ ደግሞ መሆን ስለሌለበት ከአሁኑ ነው መቋጨት ያለበት ነገር፣ ካሁኑ ነው መቋጨት ያለበት። እኔም ከዚህ በፊት እኮ ብያለሁ ይፋ ሁሉ ነገር ያስጣል ነገር ነው ያስጠልፈኛል። ዛሬ የጠሮሽ ቢዚ እኔ እንደምታከብሪኝ እንደምትወጂኝ አውቃለሁ። እንደ ወንድም እንደምታይኝ አውቃለሁ። እኔም እንደዚያው እና ዛሬ ቃል እንድታከብሪልኝ ፈልጋለሁ። ምንድነው? እንደዛ ቃል እንድትከብሪልኝ ፈልጋለሁ። ምንድነው? ምንድነው? አይ ቃል ግቢ ልኝ እና ከዛ እናግርሻለሁ። ማለት ዝም ብሎ ቃል መግባት ከባድ፣ ያው ምትለኝ ነገር ሜቢ ከባድ ሊሆን ካሜራ። ማለት ካሜራ መጥፎ ነገር እንደማላወራ እኔ አደርጋለሁ፣ ቃሌ ነው። ችግር የለም። ሰራተኞች ምን መሰለሽ፣ ቤዚ እንደነገርኩሽ ማለት ነው፣ ብዙ ነገሮች ተፈጥረዋል። አንዳንዴ እኛ ሰው ነን አይደል ከብት አይደለንም፣ እንደ ስለሽ ሰዎች ነን። እናስባለን፣ ማሰብ እንችላለን፣ መረዳት እንችላለን፣ ማገናዘብ እንችላለንና፣ ነገሮች ሁሉ ደግሞ ማገናዘብ አለበት። ደም ድሮ እንደዚህ ነው። ምን እያደረኩ ነው? ምን እየሆነ ነው? ምን እየተካሄደ ነው? ብለን ደግሞ ማሰብ አለበት። ገብቶሻል አይደል? እኛ ወጣቶች ነን። ሱ የነገ ይወጥ የሚያስተካክለው ዛሬ ነው ይመጡሻል ዘር ከተዘራ በኋላ ካልተኮተኮተ ይሁን ነገር ካልተባለ ዘሩ ዘር አይሆነም እንትሻላ የምትፈልጊውን አይነት ዘር አታ አይበቅልልሽም ሶ ለነገ ህይወታችን ዛሬ ካላስተካከል ነው ነጋችን የተበላሸ ነው ማለት ነው ስለዚህ ምን ለማለት ፈልጊ ነው? ማለት ምን ፈልገህ ነው? ግልጽ አልሆነልኝም። ማርያም ግልጽ አልሆነልኝም ነው የሚባለው። የፈለግኸውን ነገር ግልጽ ላደረግልሽ። ካሜራማኑም ቤተሰቦችም ገብቷቸዋል። ለአንቺ ግን አስረዳሽ። ምን ማርክን ጠርቻለሁ ከማርክ እንደማትገናኝ ምናምን ነገር እንደማትፈልጊ ነው

በቃ የእሱን ክፉ ማርያም ነው የምልክ፣ መቼም መቼም አልመኝም። ደስተኛ እንዲሆን ነው የሚፈልገው። ግን እኔ እና እሱ ስንገናኝ ጸብ ስለሆነ እኔ ከእሱ ጋር በቃ ማርያም ነው ደክሞኛል እኮ እኔ ማርያም ላይ ልቤን እያሳመመኝ ነው። መልስ መልሽ ይኳን ነው ያውቅሻለሁት። ቢዝ ምን አለ ወሰድሽ መልስ እንድትመልሽ አይደለም እየወደድሽ መራቅ የለብሽም። ስለዚህ ፍቅር እንደዚህ ነው የምትወደውን ሰው በርቁ ደስተውን ታያለን። ፍቅር ግዴታ ከምትወደው ሰው ጋር አብሮ መሆን አይደለም መለየትም ማለት

ሱ እንደምት እንደምትፈልጊው ሁሉም ነገር እሱ ማወቅ አለበት። አንድ አንድ የሆነ አንቺን በል ተነሳስተሽ እንደማትፈልጊው ነበር ያወራሽ የነበረው። ትናንትና ደግሞ ሳይሽ አንቺ የማርክ ፍቅር አሉታለሽ። ሱ እንዴት ይወጣልኛል? ፍሬም በቀላሉ እንዴት ሊወጣልኝ ይችላል? ጋባ አይደለ፣ የሆነ ባንድ ቀን አይደለም እሱ ነው ያፈቀርኩት። ስንት ጊዜ ፈሽቶብኝ ከራሴ ጋር ተጣልቼላት ነው በቃ። እሱ ማጣት አልፈልግም ምንም ልደብቀው እንጂ እስከ ዛሬ ልደብቀው እንፈልግ ያለው ግን ደግሞ አልቻልኩም። ግን ምፈልገው እሱን ሰላም እኮኝ፣ ኢፍሬም፣ እኔ ከሱ ጋር እሱ መቆየት አልፈልግም ነው ሲመጣ የእሱ ፍላጎት ደግሞ እንጠይቀዋል። በቃ ለሁሉም ነገር ይቅርታ እንለዋለን። አንቺም ካጠፋሽ፣ እኔም ካጠፋ በቃ አጠፋንም አላጠፋንም ይቅርታ እንለዋለን። ይቅርታ ማለት ትልቅነት ነው ትንሽነት አለ ይቅርታ እንለዋለን። በቃ እኔ የሚያናደደኝ ነገር የእሱ ነገር ገባህን? እየሆነ እኮ እንደዚህ እንድታስብ አልፈለግም። በቃ በቃ ትወጁዋልሽ። ስለዚህ ለምትወጁ ነገር ደግሞ መስዋዕት መክፈላለብሽ። እሺ ኢፍሪም፣ የምከፍለው መስዋዕትነት እኮ እሱ ያስፈልገዋል። ገባህ? ብቼ መስዋዕትና ልከፍልለት አልችልም። እንዴት ይሄ ብቻ መስዋዕት እንልክ ፈለለት እሱ ሳይፈልገኝ እንደዛ በግድ ካልሆነም ትልንኩን ይፈልግም። ግን ኧረ በግድ ሳይሆን ነው የእሱ ፍላጎት ነው ጠይቀው አሉ ያ እሱ ፍላጎት ኖሮት ከኔ ጋር የመሆን ከኔ ጋር የመታረቅ ፍላጎት ካለው እኔ ችግር የለብኝም። በቃ ያለብዛ ግን እኔ ከእሱ ጋር መሆን አልፈለግም። በመጀመሪያ ግን ሲመጣ ይቅርታ፣ ምንም ነገር ከማውራታችን በፊት ደግሞ ብቻ እና ነው ያልኩት፣ ብቻውን ነው ማርቆስ፣ በዚህ አጋጣሚ የሚመጣው ያው ምክንያቱም ሴት ይዞ ከመጣ አሁንም ድጋሚ ሌላ ነገር ሰው የሚፈጥር ብቻ ና ነው ያልኩት። እና ብቻውን ነው የሚመጣው አታስቢ። ስለዚህ ገና እንደመጣ ይቅርታ እንልዋለን፣ ሶሪ እንልዋለን። እኔ ብዙ ነገር ስላጠፋሁ ሶሪ። ሰላም፣ ሰላም። ብቻውን አይደለም የሚመጣው። ሰላም ሰላም ማለት ያለባት ሰላም የሆነ ሰው ብቻ ነው። ሰላም በሰላም ስላወራኝ ነው አሁንም ላወራክ የመጣሁት። ብቻህን ነበር የፈለኩ ወርክ። አንዴ እኔ እኮ ብቻ ያደለው ባይዞ፣ ቀጠሮ ስለነበረብኝ አቋርጬ መምጣት ስላልፈለኩኝ ነገር ግን ያው ጠሪ አክባሪ አይደል። ለአገራችን የሚባለው ሰውን አታከብርም ነው ኖ ስላከበርኩ መሰለኝ የመጣሁት። እኮ ብቻህን ነበር የፈለኩ ብቻዬን ሆንኩኝ፣ ከእሷ ጋር ሆንኩኝ። ምክንያቱም ያለፈው ነገር በቃ አንድ የእሷ ትሄድና እኛ ሦስታችን አንድ የምናወራው ነው ነገር ነገር ማውራት ነገር አለ። እኔ ደግሞ ከእሷ ተነጥዬ ምንም ማውራት ነገር የለም። ቆይቶ መስማቷ ስለማይቀር እኮ ትስማ ችግር የለውም። ከእሷ ደግሞ መደበቅ እንፈልገው ነገር የለም። ብቻውንም ደግሞ መተው አልፈልግ። ይኸውልህ መጀመሪያ ስለጠራኸኝ በጣም አመሰግናለሁ። ሲቀጥል ብቻህን ነው ማወራ ብቻህን ነው የሆነ ነገር እንፈልግ ምንም የተደበቀ ነገር ስለሌለ እሱ አንድ ማርክ ነው መታከም ኮረ ለሰው ሪስፔክት ካለክ አንድ ሶስታችን እናውራ። ከዛ አንድ እሷ ትመለሳለች፣ የትም አትሄድብህም። ስለዚህ አንድ ሶስታችን እናወራና ማውራት ነገር አለ ትሂድ። አንድ አንድ ይሄና ቲጂ እሷ ሄደች፣ ደሞ እኔ እምሄዳለሁ ነው። አን አን ከራከር ማውራት የምትፈልገውን ነገር ይው። እሷንም ምንም እንደብቃት ነገር የለም። ምክንያቱም ያለፈውን ነገር በሙሉ ነግሬያታለሁ። ሁሉንም ነገር ታቃለች። ማርክ ለአንዳንድ ነገሮች ብታስተውልና በገገማ ነገር ባታስብ ደስ ይለኛል። አስተውለ ነገሮችን ከብዙ አንገር ብታይና ብትረዳ ደስ ይለኛል። አሁን ልትሰድበኝ ነው የጠራኸኝ? የሆነች ስልትናገረኝ ነው ነው ለጥሩ ነገር ነው። ሰማይ ነው። እሷንም ቢሆን አሳምኛት ፍላጎቷን ነግራኝ ነበር። አንተን እየጠበቅን ነው የነበረው። ብቻ እንደምትመጣ ነበር የማውቀው ብቻህን ነበር። እና የሚያልኩ ችግር የለውም። እሷም ትኑር፣ አይዶን ከረ ችግር የለም። ግን እናንተ ብዙ ነገሮች ተባብለናል። ሰው ያቀል አንተም ታውቃለህ፣ ጓደኛሞች ነን። ብዙ ክፉ እና ደጉ ያሳለፍን ሰዎች ነን እና ዛሬ ላይ ይሄ ነገር ተፈጥሮ ብዙ ነገር ተባብለናል። ለእሱም ሶሪ ማለት እፈልጋለሁ። እኔ ማጥፍቼ ከሆነ በጣም ይቅርታ፣ ቤዛም ማጥፍታ ከሆነ በጣም ይቅርታ፣ በጣም ይቅርታ ማለት እፈልጋለሁ። አይ እየሰማኸኝ፣ አንድ አስጨርሰኝ እና ዛሬ ይህን ነገር የታወቀ ዛሬ ነው። ያለ በቃ የሰው ልጅ ሆኖ እኮ ማያጠፋ የለም። አጠፋሽ እኔ አጠፈው ይቅርታ፣ አጠፋ አይደል፣ ችግር የለውም። እኔም አጥፍቼም ሊሆን ይችላል። ነገር ግን እንኳን አጠፋ እኔም እንኳን አጠፋው ሁላችንም የውስጣችን ነው የታወቀው። በዚህ ምንም የተደበቀ ነገር ስለሌለ አንተም በልብ የነበረውን ነው ያወጣው። እኔም በልብ የነበረውን ነገር ነው ያወጣሁት። እሷም ላይ የነበረኝ ነገር ከልቤ ነው ያወጣሁት። እሱ በልብ የነበረውን ነገር ያወጣው እሷ ነው ማለት ያው ማውራት ፈልጌ አይደለም፣ ባላወራ በጣም ነው ደስ የሚለኝ። የሚለኛ ሁሌ በግቶኛል። መጨቃጨቅ ለአንተ የሆነ መልስ መስጠት በጣም ልብ የሚያደከም ነገር ማለት ነው። ገባ አይደል? ግን ጥያቄ አልተመለሰልኝ። በጣም ልጠይቅ። ገባ ከህይወት መውጣት ነው ችግር የለው። ማስወጣኸኝ፣ እኔም መውጣለሁኝ። ግን ልጠይቅ እምፈልገው ፍቅር ለአንተ ምንድን ነው? ላንተ ምንድነው? በአንድ ቀን ላገኘኸው ሰው ፍቅር ትለውጠዋለህ? እንደዚህ ነው ነነገር እኔ ልጠይቅህ የምፈልገው ጥያቄ እሷን ከበዛ አድርጋሽ እንድታወሪ አልፈልግም። እራስሽ እንችለሽ ማውራት ከቻልሽ እራስሽ እንችለሽ። አዎ እንዴት ተለወስክ? በቃ ጥያቄውን ብኝ ነገር ፍቅር እንደዚህ ነው። እኔ እኔ ከጎኔ ወንድ ልጅ እየመጡት ከጎኔ ሌላ ፍቅረኛ ነኝ እያልኩ እየመጡት እኔ ብዙ ጊዜ ሰው የጣለውን ሲነሳበት በዚህ ለአንተ ደስታ ያልነበረ ፍቅር ነው የሚፈርሰው። እሺ አንቺን እያወራሁሽ አይደለም፣ ገባህ። እኔ ማንንም ጋፍ ላፍ መካፈት አልፈልግም፣ ደክሞኛል፣ በቅቶኛል። አሁንም የመጨረሹት የመጣውትም የመጨረሻው ነው። እኔ እንዴት ጀመረ አላቅም፣ ገባህ አይደለ። እንደዚህ እንደሚፈጠር አላቅም። አሁን ነው ላቃላስ ገብቶኝ። እንደዚህ ነው ገባህ አይደለ። ግን እንድትመልስልኝ የምፈልገው እኔ ናፈቅርሻለሁ ስትለኝ የነበረው ለኔ ያ ሁሉ ቃላቶች ለኔ ያ ሁሉ ምን ለበለ ስንት ነገራቶችን እያደረግነው በቃ እንዲያደረግን መልስ ብለህ ረሰ ሆኖ ያደረግከው ነገር ጠፋብህ ነው። እሱን እንድትመልስልኝ ከቻልክን የምፈልገው ያንን ነገር እንዴት መልስልኝ ነው? ሁሉ ነገር ተረሳ። አንድ አመት ያሳለፍከው ነገር በ15 ቀን ውስጥ ተረሳው። በትንሽ ስህተት ተረሳ ሁሉ ነገር። እሺ አይደለም፣ ሁሉ ነገር ተረሳ። ሰው ከነስተቱ ሰው አጥፍቷል ተብሎ የሚገደል ከሆነ እኔ ሞቻለሁ። ከሴት ጋር መምጣት ነው መነሳትህ ከሴት ጋር መምጣት ነው። እኔ ከሴት ጋር መጣሁም አልመጣሁም የምታሳየኝ ነገር ምንድን ነው? ይሄ ክብር ነው? ንቀት ነው? ምን ምልክ ማርክ ምን የምታደርገውን ነገር መለስ ብለህ ምንም ነገር አሁን

ካረፈች ሌላ የሚወደኝ ሰው ተገኝቷል። ባይ ማርኪ ለኔ ይኸውልሽ፣ አንደኛ እንደ ትልቅ ሰው አስብ እንጂ መውደድ ብቻ በቂ አይደለም። ይኸውልሽ ኤፍሬም፣ አንተ ያልገባ ነገር የሆነ ሰው ብቻ ስለወደድከው አታገኘው፣ ስላፈቀድከው ብቻ አታገኘው። ክብር የሚባል ነገር አለ እኔን ስታከብረኝ ነው ምታፈቅረኝ ምትችል። አንተስ ለኔ የምታሳየኝ ክብር ከሴት ጋር መምጣት። እኔማ በአንድ አመት ውስጥ የሌለኝን ማንነት የሌለኝን ነገር ሁሉ ነገር የተቀይሮ ነበር ካንቺ ጋር የሆንኩት ነገር ግን ያው ሁሉ ኤፍሬም እንዲመለስልኝ ፈልጋለሁ። ገባ አይደል? ሰላም ነው ላገኘሁ ሴት አንድ ቀን ላገኛ ሴት አበባ ለመጣችሁ ለሄደችሁ ሴት በሙሉ እንክብር ምንድነው ነው አይደለም ሴቶቹ ሰዎቹ ክብር የላቸውም። ነው ክብር አይደለም፣ እየመጣ በጣም የሚያስጠላ ነገር ነው። እንደዚህ አይነት ነገር ከሆነ አልመጣም ብዩ ተናግሬዋለሁ። ሶ እኔ አፈላፊ ምታወሪ አልፈልግም። እያወሩም አይደለም፣ ገባህ። ዛሬ መጣች ሴት አይደለችም። ሶ ከንቺ በፊትም ነበር። እሺ እኔ ምንም ኤፍሬም፣ እኔ እሄዳለሁ። ለማንኛውም እኔ አንድ የምለው ነገር አለ። ኦኬ አምቻለሁ። ምንም ጫጫታ አይመቻትም። እንደዚህ ብጥብጥ ያለበት ቦታ፣ በጣም ባይ ጫጫታ ቦታ፣ ፍቅረኛው ጋር ፍቅረኛ አይደለች፣ ግን አይደለች። አሁን ተናድጄ ነበር ብዙ ነገሮችን ብዬሽ ካለው? እኔም ጥለ መሄድ ነው። ባለፈ ነገር መጸጸትም የሆነ ነገር ለመቀየርም አይደለም። እሺ፣ ያንተ ነገር ግራ ጋብቶኝ ነው። እንዴት ነው እንደዚህ ልትሆን ይችላልከው? ማርክ ግን ነገር አይምሮ ማሰብ ይችላል ወይ? ማርክ ሆን አንድ ነገር ልንገርህ፣ እቺ ልጅ ትወዳለች። እሱ በአንተ የመጣ ደግሞ በአንተ የመጣ ደግሞ እየተጎዳች ነው። እንደዚህ እንድትል አልፈልግም። ይሄንን እንድታውቅ እፈልጋለሁ እኔ ብትወድ ስለምታፈቅር እንድትለኝ አልፈልግም። የሚፈቅር ሰው እንደዚህ አይደለም። የሚቆጭ ነገር ግን የሚወደድ ሰው እንደዚህ አይደለም። የሚቆጭ ነገር አታድርግ። ገና ይቆጭሻል፣ አይደለም አሁን፣ ዛሬ አይደለም ነገ፣ የእግር እሳት የሆነብሽ አይደለም። ማርያም ልንገር፣ ማንነቴን ችዬ በቃ ካንተ ጋር ለመስተካከል የሆነ ቢያንስ እንኳን ይቅርታ ለበለ ብዬ በጣም ትእግስቴን ችዬ ልንገር፣ እንደዚህ መሆን ፈልጌ ውላ አይደለም

እሷ እንደምትፈልገኝ እየነገረችኝ እኔ አልፈልጋትም። ከዛ የሆነ ነገር እንዲነሳ ምናምን ፈልገህ ከሆነ ተሳስተ። አይደለም እኮ እፈልግሃለሁ እያልኩ እኮ አንተ እንደማትፈልገኝ በህይወት አዲስ ሴት እንደገባ አሁን፣ ለምን መጀመሪያ የት ሄደች ነበር፣ ምን ነገር እያደረገች ያለችው ስለምትወድ ብቻ ነው። ለኔ መውደድ እንደዚህ ነው ወይ? ለኔ ፍቅር እንደዚህ ነው ወይ ኤፍሬም? አሁን ላይ አንተ ራስህ በራስህ ቦታ እኔን አስበኝ እስኪ እሷ እያደረገች የነበረው ነገር ልክ ነው ወይ? ስላለፈው ነገር እኮ መተው እንችላለን። እሺ በለኝ። እኔ ምን አደረግኩኝ? እሺ ያደረግሽው ነው አደረግሽ አይደል? ካለፈ በኋላ አሁን መጸጸቱ፣ አሁን የተደፋ ውሃ ማፈስ አይቻልም ማለት የሄደው ውሃ መመለስ አይቻልም። ነገር ግን እኔና አንቺ ያለን ነገር ጨርሰናል፣ አብቅቷል ብለሽኛል። ሶ ዛሬ ምን ተገኝቶ ነው አንዴ ነው ይጠሩት

እግዚአብሔር፣ ልቀቂኝ አልለቀፍም። ልቀቂኝ፣ ልቀቂኝ፣ ልቀቂኝ አልለቀፍም። ማርከሽ ይበላት እግዚአብሔር እና ተራቁና